ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው። እንደተለመደው ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ አበረታቱኝ እንዲሁም ደግሞ የቻናሌ ቤተሰቦች ላይክ ሸር እያደረጋችሁ ቪዲዮ ለሌላ ሰው እንደርስ አድርጉልኝ ማለት ነው። እንግዲህ እዚህ ጋር እንደምትመለከቷቸው ዛሬ ይዤላችሁ የመጣሁት ለየት ያለና አዲስ ነገር ነው ማለት ነው። ያው ብዙ ጊዜ ምንጣፎች አስተዋውቃለሁኝ። አሁን ግን ምንጣፎቻችን በጣም ሲቆሽሽ እና ያው ሲቆሽሽ እናጥበዋለን። ግን ደግሞ ሌላ ቅያሬ በጣም ሲቆይ ቅያሬ አዲስ ለመብዛት አቅማችን የማይችል ከሆነ እነዚህ ራሳቸውን የምንጣፍ ዲዛይን የያዙ የምንጣፍ ልብሶች አዲስ መጥተዋል ማለት ነው። ከቱርክ ነው የሚገቡት። በጣም ነው የሚያምሩት። እዚህ ጋር አሁን የምታዩት ምንጣፍ ሊመስላችሁ ይችላል። ከላይ ዲዛይኑ ማለት ነው ምንጣፍ ነው የሚመስለው። ግን ከላይ ልብስ ነው ጨርቅ ነው ማለት ነው። ምንጣፉ ላይ የተደረበ ጨርቅ ነው። እንግዲህ ምንጣፋችን እንደነገርኳችሁ በጣም ሲቆይና ሲያረጅብን ለመቀየር አቅም ሳይኖረን ሲቀል ሲቀር ቀለል ባለ ዋጋ እነዚህን የምንጣፍ ጨርቆች ገዝተን ከላይ ማልበስ ይቻላል ማለት ነው። ከላይ አንስተን እንደፈለግን የሚታጠብ እንደገና ድጋሚን ደግሞ መጠቀም የምንችላቸው በጣም ጠንካራ ጨርቆች ናቸው ማለት ነው። በጣም ነው የሚያምረው። በጣም ብዙ አማራጮችና በጣም ብዙ ዲዛይኖች አሏቸው። በጣም በተመጣጣኝ ዋጋ ነው የምንሸጠው። እንግዲህ እዚህ ጋር እንደምትመለከቱት አልብሸው ነው ምንጣፉን፣ ከውስጥ ምንጣፍ አለው። ይሄ ከላይ የምትመለከቱት እንደዚህ ጨርቅ ነው ማለት ነው። አያችሁት? እዚ ጋር ከዛ ልክ እንደዚህ እንደምታዩት ማዕዘን ላይ በአራቱም በኩል እንደዚህ ላስቲክ አለው በደንብ ይገባል ወደ ውስጥ። ከውስጥም የተወሰነ ስፖንጅ አለው ማለት ነው፣ ጠንከር እንዲል። በጣም ነው የሚያምር። በጣም ቆንጆና አዲስ ነገር ያልተለመደ ነው። እንግዲህ የዚህ ዋጋ እዚህ ጋር እንደምትመለከቱት እንግዲህ ምንጣፉ ሁለት ሜትር በሶስት ሜትር ነው ማለት ነው ሁለት በሶስት ውስጥ ዋጋው ስድስት ሺ ብር ነው የምንሸጠው። የምንጣፉን ጨርቅ እዚህ ጋር በጣም ብዙ አማራጮች ከለሮች አሉ። እንግዲህ እናንተ በምትፈልጓቸው ዲዛይን እና ከለር ምንጣፌን አልብሼ አዲስ ምንጣፍ አስመስላለሁ የምትሉ ካላችሁ ባስቀመጥኩላችሁ ቁጥር በቴሌግራም በኢሞና በዋትሳፕ አናግሩን። እንዲሁም ደግሞ ነጋዴዎችም ካላችሁ በነጋዴ ሂሳብ የምንሰጣችሁ የሚሆነው ማለት ነው። ነጋዴዎችም ብቻ ሳትሆኑ እንደ እስከ ዛሬ ሁለትና ሶስትና ከዛ በላይ ሆናችሁ ሰብሰብ ብላችሁ ጀምላ ለምትመጡ ደንበኞቻችን ደግሞ ለደንብ ለነጋዴ በምንሰጥበት ዋጋ በቅናሽ ማለት ነው። በጣም አስተያየት አድርገን የምንሰጣችሁን የሚሆነው በጣም ነው የሚያምረው፣ ሳይመረጥባችሁ እንግዲህ ቀደሙ ላለሁኝ። ኢንሻላህ ከዚህም የተለየ ዲዛይን ካላችሁ ደግሞ በጣም የሚያማምሩ ዲዛይኖች አሉ፣ ቀጣይ ኦርደር ሲገቡ የማሳያችን የሚሆነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የምንጣፍ ልብስ ይሄንን ይመስላል አንድ ነው። ለሳምፕል ለማሳየት የዘረጋሁት እንጂ በጣም ብዙ አማራጮች ከለሮች አሉን። እንግዲህ ለአሁን ይዤ የመታሁት ሁለት በሶስት ነው ሶስት በአራት ኢንሻአላህ ይገባል። የሁለት በሶስቱ ግን በጣም ነው የሚያምሩ በተለይ ሁለት በሶስት እንደዚህ መሀል ላይ የምናነጥፈው እንዲሁም ደግሞ በነገራችን ላይ ሁለት በሶስት ምንጣፍ ያን ያህል ትንሽ የሚባል አይደለም። አስር ትራስ ልብስ ይዛል። ዙሪያውን ጠበብ ላለ ቤት በጣም በቂ ነው። እንግዲህ መጪውም ረመዳን ነው፣ በጣም እየቀረበ ነው። እንግዲህ ይህንን ስድስት ሺህ ብር ብያችኋለሁ። የምንጣፉ ልብስ በጣም በቅናሽ ዋጋ፣ ቀለል ባለ ዋጋ እንግዲህ ሁለት በሶስት ምንጣፍ ያላችሁ ሰዎች እየወሰዳችሁ ይሄ ልብስ እያለበሳችሁ አዲስ ምንጣፍ አስመስሉ ትላችኋለሁ። እንግዲህ የማይመጣ ነገር የለም፣ በጣም ብዙ አይነት ነገር ይመጣል። ያው ጊዜው የቴክኖሎጂ ነው፣ በጣም እየተሻሻለ በጣም ብዙ ነገሮች ይመጣሉ ማለት ነው። እንግዲህ ለዛሬ ምንጣፍ የሚያማምሩ የምንጣፍ ልብሶችን ነው ይዤላችሁ ይሄ የመጣሁት። ቀጣይ ደግሞ እንሻል አዳዲስ ነገሮችን ይዤላችሁ የሚመጣ ነው የሚሆነው። እንግዲህ ቻናሊ እየቀዘቀዘ ስለሆነ ያው በጣም ስለቆየው ቪዲዮው ከሰራሁ ላይክ፣ ሸር እያደረጋችሁ ሲያበረታቱኝ ሰብስክራይብ አድርጉልኝ። እንሻል አዳዲስ ነገሮችን ይዤላችሁ ይመጣሉ። በጣም ብዙ ነገሮችን ይዤ መጣለሁኝ። መቀጣይ መጪው ረመዳን ስለሆነ በጣም አዳዲስ ነገሮችን ይዤላችሁ የምመጣ ነው የሚሆነው ማለት ነው። እንግዲህ ይህን ስራይን ይህንን እቃ ከወደዳችሁት በተቀመጠላችሁ ቁጥር በቴሌግራም በኢሞ በዋትሳፕ እየገባችሁ አናግሩኝ። ምላሻችን ፈጣን ነው የሚሆን ማለት ነው። ልክ እንደ እስከ ዛሬው እንግዲህ በአማና እንግዲህ ድፍን ሰባት አመት ሞላ ላይ ማለት ነው በአማና የምታዝኙን እቃት እቃ በየሀገሩ በመላክ ነው የምታቁኝ። አሁንም እንግዲህ የምታዙኝ ልጆች ካላችሁ ልክ እንደስከ ዛሬው በአማና እቃችሁን ለቤተሰባችሁ የምልክላችሁ የሚሆነው እንግዲህ አሁን እንደነገርኳችሁ በባለፈው ቪዲዮ፣ አሁን ያለሁት አዲስ አበባ ስለሆነ አድራሻዬ አዲስ አበባ ስለሆነ ከአዲስ አበባ የትም ቦታ ለመላክ ስለሚመች የምትፈልጉትን አይነት እቃ አዲስ የምትሉትን እናንተ አላሟላንም የምትሉትን እቃ በጣም በተመጣጣኝ ዋጋ በታማኝነት በአማና ለቤተሰቦቻችሁ የምናደርስላችሁ የሚሆኑ ማለት ነው። እንዲሁም ደግሞ እዛው አረብ ሀገር ሆናችሁ እቃችን ችግር የለውም አንቺ ጋር ይቀመጥ ቦታ አልተመቻችልንም፣ ደግሞ የምትሉም ደግሞ ካላችሁ ያው እስከ ዛሬ የምናስቀምጣለን ሙሉ ክፍያ እየከፈላችሁ እቃችሁን ተቀምጦ በስነ ስርዓት እናንተ ስትመጡ እቃችሁን የምናስረክባችሁን የሚሆኑ ማለት ነው። እንግዲህ ለዛሬ እዚህ ጋይ ይቀኝ ያው ከምንጣፎቹ ቆንጆና ቀለል ያለችውን ከለር መርጬ ነው ያለበስኩት እንጂ እዚህ ጋር ተደርድሮ እንደምታዩት በጣም ብዙ አማራጮች፣ ያው የሰው ምርጫ ብዙ አይነት ስለሆነ ነጣም ጠቆርም ያለ ብዙ አይነት ከለር ነው ይዤላችሁ የመጣሁት። እንግዲህ እናንተ የምትፈልጉት ካለ ከዚህ ውስጥ እየነጠልኩኝ በውስጥ መስመር ጠይቁኝ፣ በፎቶ አሳያችኋለሁ። ቀጣይ እስክመጣ እንግዲህ ሰላሙ አሌይኩም ወራህመቱላሂ ወበረካቱ።